በፍቅር ስም ይህንን በፍጹም በፍጹም አትቀበል። አልፋ ልትመጣው የማይገባትን መስመር አሁኑኑ አስምር። ስለወደድካት ስላፈቀርካት ከእርሷ ጋር መሆን ስለምትፈልግ እሷን ማጣት ስለምትፈራ ብቻ መቀበል የሌለብህን ተቀብለህ ማድረግ የሌለብህን አድርገህ መቆየት ለራስ ያለህን ዋጋ ለራስ ያለህን ክብር የሚያሳጣ በጣም ትክክል ያልሆነ ነገር ነው። በደንብ አድርገህ ስማኝ። ዛሬ ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየ የቱንም ያህል ብትወዳት በፍጹም አልፋ መምጣት ስለሌለባት የግድ የግድ ልታሰምር ስለሚገባው ባውንደሪ ወይም ድንበር በግልጽ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴና ዳርቲ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ሁላችሁንም በጣም አድርጌ ወዳችኋለሁ። በጣም አመሰግናለሁ ለምትሰጡኝ ሀሳብ፣ አስተያየት። አዲስ ሲሆናችሁም ትታዩኛላችሁ፣ እንኳን ደህና መጣችሁ። ስለ ፍቅር የምናወራበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ዛሬ ደግሞ ትንሽ ከበድ ጠጥር ያለ ነገር ነው ይዤላችሁ የመጣሁት። በፍቅር ግንኙነት ላይ ባውንደሪ ያስፈልጋል፣ ድንበር ያስፈልጋል እያለን በተደጋጋሚ በምናወራበት ሰዓት ላይ አንዳንድ ሰው እንዴ፣ ለምን ምንድን ነው ይፈረዋል ይሄንን ነገር ግን ደግሞ እየተከባበራችሁ ጤነኛ የሆነ ሪሌሽንሽፕ እንዲኖራችሁ የምትፈልግ ከሆነ እነዚህን ቀጥሎ የምነግርህን ነገሮች አልፋ እንዳትመጣ መስመርህን ማስመር የግድግድ ይኖርብሃል። አሁን ማለት ባውንደሪ ሴት ማድረግ ድንበር ማስመር ማለት ይሄ አለመዋደድ ሆነ በመሀከላቸው ያለውን ነገር የሚያሻክር ነገር አይደለም። ይልቁኑ እንድንከባበር ይልቁኑ ነው። እሱ ምን ይፈልጋል እሱ ምን አይፈልግም የሚለውን ጠንቅቃ እንድታውቅና ባላችሁ ግንኙነት፣ በፍቅር ግንኙነታችሁ ለአንተ እንድትጠነቀቅልህ ያደርጋታል። ይህን ባደርግ እኮ ይደብሯል፣ ይህን ባደርግ እኮ ቅር ይለዋል እያለች እንድትጠነቀቅ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 እነዚህ ላይ በጣም በጣም ግድ ነው፣ ገደብ ያስፈልግሃል። ይሄ ምን ማለት ነው? የሰው ልጅ ብቻውን መሆን ይፈልጋል አይደለ? ሁላችንም ሰዎች ብቻችንን መሆን እንፈልጋለን። ብቻችንን የምንሆንበትን ሰዓት መጋፋት አያስፈልግም። አንተን ብቻን መሆን ስትፈልግ ብቻን መሆን እንድትችል ልትፈቅድልህ ይገባል። በዚህ በፍጹም አትደራደር። ሰዎች ብቻችንን ስንሆን እኮ ከኅሊናችን ጋር ነው የምንሆነው። ይህን ጥፋት ሰርቻለሁ፣ እንደዚህ ማድረግ አልነበረብኝም፣ እንደዚህ ማድረግ ነበረብኝ እያለን ከራሳችን ጋር የምንወቃቀስበት ማድረግ የምንፈልገውን ሕይወታችንን የመጣንበትን ሕይወት ደግሞ ቆም ብለን መለስ ብለን የምናይበት በቃ ብቻ የራሳችን ስፔስ ያስፈልገናል። በዛ በፍጹም በፍጹም አትደራደር። አንደኛው እሱ ነው። ሁለተኛው ደግሞ በሆቢ የምትፈልገው ነገር ማድረግ የምትፈልገው የሚያስደስት የሚያዝናና ደስታን የሚሰጥህ ሰላምን የሚሰጥ ነገር ይኖራል። አንዳንድ ሰው ሙዚቃ ይወዳል፣ መጫወትም መስማትም ሊሆን ይችላል። ኳስም ይወዳል፣ እሱ መጫወትም ማየትም ሊሆን ይችላል። ብቻ ብዙ ነገር እንደየሰው ይለያያል። ስዕል መሳል ሊሆን ይችላል፣ ስዕል ማየት ሊሆን ይችላል፣ ሄዶ ብቻ እንደየሰው የምንወደው የምንፈልገው ነገር ይለያያል አይደለ? ያንን ማድረግ የሚያስደስት ሰላም የሚሰጥ ከሆነ በዛ በፍፁም አትደራደር። ይሄንን ስል ግን እሷን ከማግኘት በፊት በሳምንቱ ያሉትን ጨዋታዎች ሁሉ የምታይ ከሆነ ኳስ፣ እሷን ካገኘ በኋላ እንደዛ ይቀጥላል ማለት አይደለም። ምክንያቱም ለእሷ ጊዜ መስጠት ስላለብ፣ ሌሎች ነገሮችም ስላሉ ሰአትህን ማመቻቸት ይኖርብሃል። ከነዚህ መርጠህ እንግዲህ ወይ አንዱን ጨዋታ ሊሆን ይችላል የምታይው ወይ ሁለቱን ጨዋታ ሊሆን ይችላል ብቻም መምረጥ ይኖርብሃል። ግን ሙሉ በሙሉ መተው ሙሉ በሙሉ ኢግኖር ማድረግ አንተንም እንዲደብር ስለሚያደርግ ጠንቀቅ በል በፍላጎት በሆቢህ እና ይሄ ፐርሶናል ስፔስ ከራስ ጋር በምታሳልፈው ጊዜ በፍጹም በፍጹም አትደራደር። በጣም ሲሪየስ ነገር ነው እንዳልኩት። ግን ኮምፕሮማይዝ ማድረግ ይኖርብሃል፣ ምክንያቱም እሷ መጣም እሷ ሳትመጣም እንደነበረው ዝም ብዬ ሰዎችን ላገኝ፣ ዝም ብዬ ከጓደኛ ጋር ለዝናና፣ ዝም ብዬ ሆቤን እንትን ማለት አለብኝ ምናምን እያልክ የምትል ከሆነ አይሆንም። ለእሷም ጊዜ መስጠት አለብህ። ግን ደግሞ በመነጋገር አይ በሳምንት አንድ ይሻላል፣ አይ እንደዚህ ቀን ይሻላል፣ እንደዚህ አመቻችተን የሚለውን በመነጋገር የምትወስኑት ይሆናል ማለት ነው። ሁለተኛ ስልክን በተ መለከተ ገደብ ይኖርህ። አንዳንድ ጊዜ አያለሁ። ትዳር ላይም፣ ሪሌሽንሽፕ ላይም አያለሁ። አለመተማመኖች አያለሁ። እስኪ ስልክህን አምጣ፣ እስኪ ማን ይደወለልህ? ለምንድን ነው እንደዚህ የምታደርገው? ለምንድን ነው አንቺስ እንደዚህ የምታደርገው? ለማን ነው ቴክስት የጻፍሽው? ማን ነው እንደዚህ የሚጽፍልሽ? የሚሉ በጣም አላስፈላጊ የሆኑ ኮንቨርሴሽኖችን አያለሁ። ይሄ ሁሉ ካለመተማመን የሚመጣ ነው። በቃ ሰውን ካላመናችሁት እዛ ጋር ነው ማቆም ያለባችሁ። አንተንም ካላመነች እዛ ጋር ነው ማቆም ያለብህ። ምናልባት ምናልባት እንዳታምነህ የሚያደርጉ ነገሮችን አድርገህ ከሆነ ራስን ተመልከት፣ ራስን ጠይቅ። ካላመነች አለቀ፣ አበቃ ማለት ያለ መተማመን እኮ የሚሆን ነገር አይደለም የፍቅር ግንኙነት። የእውነት እስኪ ስልክን አምጣ፣ በማስረጃ ማን ይጻፈል? አንተ ምን ብልሃት ነው ማስረጃ እንደዚህ በእንደዚህ በእንደዚህ ቀን። ይሄ ፍርድ ቤት አይደለም እኮ የፍቅር ግንኙነት ነው። በመተማመን ሳትነግራት፣ ነግራት፣ ያለ ማስረጃ ያለ ምንም ነገር አምና የምትኖሩበት ነገር ነው። ቀልድ አይደለም፣ የእውነት ነው የምላችሁ። እንድትታመን ማድረግ ያለብን አድርግ። ከዛ ውጭ ግን ስልክን እንደዚህ አምጣ፣ እንደዚህ ሁን፣ እንደዚህ ሁን አይሰራም። መተማመን ሲኖር እኮ ደግሞ በቃ ደስ ይላል እኮ አምጣም አባባል እኮ አይጠበቅም። እኔ በጣም ብዙ ባለ ትዳሮች በጣም ብዙ ፍቅረኛሞች ተመሳሳይ ፓስዋርድ ያላቸው አሉ። በቃ ያንዱን ስልክ አንዱ ይነካል ያንዱን፣ ምንም ችግር የለው። ግን አምጣ እየተባለ እንደዚህ እየተባለ ምናምን እንደዚህ ነገር ላይ ሲሪስ መሆን አለብክ። ገደብ ይኑርህ። ምን ድረስ ነው ማለት የምትሄደው ምን ድረስ ነው? እሺ፣ ዛሬ ስልክህን አምጣ፣ ከዛ ድሌት ማድረግ፣ ከዛ ማየት፣ እንደዚህ አይነት ነገር ውስጥ እንዳትገባ፣ ገደብ ይኑርህ። ስልክህን በተመለከተ በጣም ጠንቀቅ በል፣ ገደብ ይኑርህ። ገቨርን ሊያደርግ የሚገባው መተማመን ነው። ያ ሲሆን ደግሞ ተመሳሳይ ፓስዋርድ ማድርጋችሁ ልትኖሩ ትችላላችሁ። ምንም ማለት አይደለም። ስለዚህ እዚህ ላይ ጠንቀቅ በል። በማስረጃ የምትተማመኑበት አይነት ሪሌሽንሽፕ እንዳይሆን አደራ። ሶስተኛ ስለምትሰራው ስራ ገደብ ይኑርህ። አዎ የምትሰራው ስራ በጣም ወሳኝ ነው። ምንም ይሁን ምን ስራ አምነህበት አክብረኸው እየሰራኸው እስከሆነ ድረስ ስራህን በተመለከቱ ኔጌቲቭ የሆኑ ነገሮች፣ መጥፎ የሆኑ ነገሮች፣ አለመበረታታት ምናምን አይቻልም። በዚህ በፍጹም እንዳትደራደር። አስሎንጋስ ፍቅረኛ እስከሆነች ድረስ ከአንተ ጋር እስከሆነች ድረስ ያንተን ስራ የማክበር ግዴታ አለባት። ስራን ዝም ብላ እንድትናገር ስራን እንድትልቅ እንዳትደግፍ የሚያደርጉ ነገሮችን ካየባት ከተመለከትክ አይሆንም። እዚህ ላይ ጥንቅቅ ነው ማለት ያለብ ገደብ አስቀምጥ። በቃ ስራዬ እወዳዋለሁ እኔ የምሰራው ነው፣ ገንዘብ የሚያስገኝልኝ ነው፣ የምኖርበት ነው። ያንን ደግሞ ሬስፔክት እንድታደርጊ እንድታከብሪ እፈልጋለዋ ማለት ሕገ ወጥ ነገር እስካልሰራ ድረስ በሀቅ የምትሰራ እስከሆንክ ድረስ ስራህን መጥላት ማንቋሸሽ አይቻልም። ይሄ በጣም ሲሪየስ ነገር ነው። እዚህ ላይ ጠንቀቅ ማለት አለብክ፣ ባውንደሪህን ደግሞ ማስመር አለብክ። አራተኛ ስለ ቀድሞ የፍቅር ግንኙነታችሁ ገደብ ይኖር። አሁን የቀድሞ የፍቅር ግንኙነት በምን መልኩ ነው መወራት ያለበት በምን መልኩ ነው መነሳት ያለበት የሚለው ገደብ መሰመር መቀመጥ ይኖርበታል። ለምን ብትሉኝ የቀድሞ የፍቅር ግንኙነት አሁን ያላችሁን የፍቅር ግንኙነት የማወክ የመረበሽ፣ ሰላም የማሳጣት ትልቅ አቅም ስላለው ስለ ቀድሞ የፍቅር ግንኙነት የሚወሩ ነገሮች ገደብ ያስፈልጋቸዋል። በቃ ቀድሞ ገሌ ገሌ ገሌ ጓደኛ ነበር ፍቅረኛ ነበረ አንተም ደግሞ ገሊት ፍቅረኛ ነበረች። ይህን ያህል ጊዜ አብረን ቆይተናል፣ መጨረሻ ላይ አልተስማማንም እዚህ ተለያይተናል። አበቅ ከዛ በኋላ ያንን ማንሳት እዚህ ቦታ ሄደን ነበር እንደዚህ ሆነን ነበር አይሰራም። በቃ ስለ ቀድሞ ፍቅረኛችን የምናወራቸው ነገሮች እዚህ ጋር ያበቃሉ፣ ከዚህ በኋላ በፍቅር ግንኙነታችን አይነሱም እሚል ገደብ እሚል መስመር ማስመር ያስፈልጋል። ይሄ በጣም ወሳኝ ነገር ነው። አምስተኛ ችግሮችን ስለምትፈቱበት መንገድ ገደብ ያስፈልጓል። ስለዛ ገደብ ይኑርህ። በጣም ወሳኝ ነው። የእውነት ችግሮች በሚፈጠሩበት ሰዓት ላይ ምንም ይሁን ምን ይፈጠር ሰዎች ባሉበት ቦታ ላይ ምንም አይነት ነገር አንነጋገርም፣ በሰዎች ፊት እንደዚህ እንደዚህ አይነት ነገሮችን አንባባልም። ብቻችንም ስንሆን ደግሞ የፈለገ ችግር ይፈጠር ምንም አይነት ነገር ቢኖር እንደዚህ አይነት ነገሮችን አናደርግም እሚል በቃ የምትስማሙባቸው ሕጎች ያስፈልጋሉ። ይህ በጣም ወሳኝ ነው። ለምን መሰላችሁ? የሆኑ ነገሮች ሲባሉ ሲደጋገሙ ሲደጋገሙ ቀልድ ይሆናሉ። በቃ ችግሮቹን የምትፈቱበት መንገድ መሰዳደብ፣ መጫጫ ሰው ኖረ አልኖረ ምንም በቃ አይመስላችሁ፣ የሚያስጠላ አይነት ሪሌሽንሽፕ ይኖራቸዋል። ስለዚህ መጀመሪያውኑ ምንም አይነት ችግር ይፈጠር፣ ምንም አይነት ነገር ይሁን፣ የምናወራው የምንግባቡ በዚህ መልኩ ነው። በቃ አድረን ነገ ማውራት ካለብን ነገ እናውራለን። የራሳችሁን ህግ ብቻ አስቀምጥ። ችግሮችን የምንፈታው በዚህ መልኩ ነው ብለ ገደብ ማስቀመጥ መስመር ማስመር ይኖርባል። ይሄ በጣም ወሳኝ ነው፣ ይጠቅማል። በጣም ብዙ ሰዎች ምንድነው ስኬታ ማያደርገው ወይ ፍቅር ግንኙነታችሁን ትዳራችሁን ሲባሉ ችግሮችን የምንፈታበት መንገድ ነው የሚሉት። ስለዚህ እዚህ ላይ በደንብ አስብበት። ስድስተኛ ትችት ላይ ገደብ ይኖር። አሁን አንተን የምትተቸው በምን መልኩ ነው? እዚህ ላይ ገደብ ያስፈልጋል። ኮንስትራክቲቭ የሆኑት ትችቶች አሉ አይደለም። የምንወደው የምናፈቅረው ሰው ከልባችን እንዲለወጥ እንዲቀየር ስንፈልግ ሀሳብ የምንሰነዝርበት ምንነግረው ኮመንት የምናደርገው ነገር አለ አይደለም። ያ በጣም ጥሩ እሰየው። እሱን ግን መናገር የምትችልበትን መንገድ መግለጽ አለብን። በቃ እኔ ላይ ኮመንት ካለ ማስተካከለው ነገር ካለ ፍቅር በተሞላበት መንገድ። አንዳንድ ጊዜ እኮ ሰዎችን ተመሳሳይ ነገር እየነገር ናቸው ግን የምንናገርበት መንገድ ይለውጧል። አይደለም ኢንቴንሽኑ በቃ ጥሩ ነገር እየተናገርን ግን ደዌ የምናወራበት መንገድ ወደ ሌላ ያደርገዋል። ስለዚህ ትችቶችን የምትነግር መንገድ ላይ ገደብ ያስፈልጋል። በዚህ በዚህ መልኩ ምንም አይነት ትችት አልቀበልም፣ እንዲህ እንድትይኝ አልፈልግም ብለህ በግልጽ መናገር አለብህ። ምክንያቱም አብሮን ያለ ሰው የሚነግረን ነገር በጣም ይጎዳናል። አንተ አትችልም፣ አንተ ሰነፍ ምናምን የሚለን ከሆነ በቅርብ የሚያቀን በቅርብ የሚረዳን ያ ሰው ነው ብለን ስለምናስብ፣ በተለይ ፍቅር ላይ እናምኗዋለን፣ እንቀበለዋለን። እሱ እኮ ያውቀኛል፣ እሷ እኮ ታውቀኛለች፣ እኔ እኮ ራሴን ማየት ከምችለው በላይ እሷ ታየኛለች፣ ልክ ናት ማለት ነው እያለን እየተቀበል ነው እንሄዳለን። እና በጣም ሲሬሱን ትችትን በተመለከተ ገደብ ይኑረህ። እንደዚህ እንደዚህ አይነት ነገሮችን አልቀበልም፣ ትችት ኮመንት ካለ እንዳስተካከል የሚፈልገው ነገር ካለ በዚህ በዚህ በዚህ መልኩ ብቻ ንገሪ። በቃ ሰባተኛና በመጨረሻ ደረጃ ያስቀመጥኩልህ ደግሞ የሌላ ሰው ጣልቃ ገብነት ላይ ገደብ ይኖር። አዎ ማንም ሰው በእኔና ባንቺ ፍቅር ጣልቃ መግባት አይችልም። ማንም ሰው ጣልቃ እንዲገባ አንፈቅድም ብለ በግልጽ መናገርና በግልጽ ገደብ ማስቀመጥ ይኖርብሃል። ይሄ ደግሞ የፍቅር ግንኙነታችሁን በጣም በጣም ከምነግር በላይ የሚያግዝና እንዲቀጥል የሚያደርግ ነገር ነው። በጣም ብዙ የፍቅር ግንኙነት ፌል ያደረገው አንደኛው ምክንያት ሌሎች ሰዎችን ጣልቃ በማስገባት ስለሆነ ማለት ነው። እነዚህም ገደቦች ማስቀመጥህ በጣም ነው የሚጠቅመ። በቃ ጤናማ የሆነ የፍቅር ግንኙነት እንዲኖረ ያደርጋል። እነዚህ ነገሮች አልፋ እንድትመጣ በፍጹም በፍጹም አትፍቀድላት። ይህን ለማድረግ ከአንተ የሚጠበቀው አንደኛ የምትፈልገውን ነገር ማወቅ ነው። እነዚህና ሌሎችም አንተ መጨመር አለብኝ ይሄ ማ አልፈልግም ይሄ እንዳይሆን የምትላቸውን ነገሮች መጀመሪያ ማወቅ ፍላጎቴ ምንድን ነው፣ ምን ላይ አልደራደርም የሚለውን ነገር ማወቅ ነው የመጀመሪያው ነገር። ካወቅ በኋላ ደግሞ መናገር ነው። ይሄን ይሄን ይሄን ይሄን አልታገስም አልቋቋምም እንዳታደርጊው ብለህ በግልጽ መንገር ነው። እሷንም ደግሞ ማክበር ነው። እሷም ባውንደሪ ይኖራታል እንዳትነካባት የምትፈልገው አልፈህ እንዳትሄድ የምትፈልገው ነገር ይኖራታል። እሱንም ማክበር ነው። ደግሞ እንደ የጊዜው እንደ የወቅቱ ደግሞ ይለዋወጣል እኮ አይደል? ይሄ ባውንደሪ የምንለው አሁን ላይ እንደዚህ ከሆነ ነገ ሌላ ሊሆን ይችላል እና ያንንም ፍሪ ሆኖ ለመቀየር ፍሌክሲብል መሆን ይጠበቅብሃል። በእነዚህ ነገሮች አትደራደር፣ ይህንን አልፋ እንዳትመጣ መፍቀድ የለብህም በሚል የሰራሁላችሁ ቪዲዮ ይሄንን የሚያስል ነበር። እንዴት አገኛችሁት? እስኪ ኮመንት ላይ ሐሳባችሁን ጻፉልኝ። እንደጠቀማችሁ እርግጠኛ ነኝ። እዚህ ድረስ መታችሁ ቪዲዮውን ተመልክታችሁ ወዳችሁት ግን ላይክ ሳታደርጉ ልትወጡ ነበር አይደል? እሺ፣ በቃ አሁን ላይክ አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። ሰብስክራይብ ሳታደርጉ እያያችሁ ያላችሁ እንዳላችሁ ደርሽበታለሁ። ሰብስክራይብ አድርጉ። በቀጣይ ሌላ ቆንጆ ቪዲዮ ስለቅ እንዲደርሳችሁ የደወል ምልክቱን መጫን እንዳይረሳ። አመሰግናለሁ። ወዳችኋለሁ። ቻው